ሪሕ ዘቢሃት ከ እንደገና ወዲያው ይገላገሉ። እንግዲህ ይሄንን ብልግና ተመልከቱ ባይዌ በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። ኛው አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭ በረበሩበት ያለ መረጃ አለ። አዳምጡት እና ምላሽን ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሀዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላዋን በደንብ መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር ሀታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል፣ በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለምን ሀዲስ በመጥቀስ አስተራረዳችሁን አሳምሩ እንስሳቶችን እንኳን ስታርዱ። ይችንም ደግሞ የቆራርጧት ይሆናል እኮ ሱብሃነላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይሄኛውን ቪዲዮ ነው ጠጡም ፈአሕሲኑ ብብሓ ስታርዱም፣ አስተራረዳችሁን አሳመሩ። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውም በደንብ አድርጎ ይሳ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያቀር መልካም እንግዲህ፣ እንደሰማችሁት ዋህብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳችኋለን ማለት ነው። ምንድነው እሱ፣ አንድ ውስታዝ በመስኪን ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ውስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራትን ብቻ ቆረጡና ስለ ሰው ያወራውን ተውት ማለት ነው። ምንድነው እሱ ሰውየው ውስታዙ የሰው ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። በጎ መስራት ለሰዎች ለሰብአዊ ፍጡር ለእንሰሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ አልቅትላ፣ ስትገሉ እንኳን እንደ በሸሪዓ መልኩ ጥፋት አትፈቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊራ

እንዴት ነው አስተራረድን ማሳመር ሲባል፣ ወሊዩሕድ አሓደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳ ነው እዘ ነው መሳል አለብ። መልካም እንግዲህ፣ እንደሰማችሁት ኡስታዙ ሲናገር፣ ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው። አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ተዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን አመጣ እንስሳት እንኳን ሲታረድ እንደዚህ እንደዚህ ብሎ አመጣ ማለት ነው ካፊር የሆነ ከስልምና የወጣም አፖስቴት የሆነ በስልምና ይታረዳል ይሄ ግልጽ ነው በስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው ይታረዳል ስጋውን አትቆራርጡ አትበልቱ እንደዚህ አታደርጉ የተለያየ ቦታ አፍንጫውን እንትን አትበሉ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም። ሲጀመር ሰው ስለሆነ ነው እንደዛ ብሎ የተናገረው። በነገራችን ላይ ዋና ፖይንቴ ግን ውስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየኋችሁ ልጅ ወይንም ውስታዝ እዚሁ ቲክቶክ ላይ የምታውቁ ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሰው። ሙስሊም ነው እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው ስለ እስልምና ያውቃል። እስልምና ሀቅ መሆኑን ያውቃል። ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆ ሊሆን ይችላል ተመልሶለታል። እስልምና ዋ ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ከእስልምና ወጥቶም ደግሞ እድል ይሰጠዋል ለሶስት ቀን ቢያስ እድል ይሰጠዋል። እንትን አዝብ ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰውዬ ላይ የሚፈጸመው ማለት ነው፣ ይገደላል። ኦኬ፣ ይገደላል። ኦኬ መልካም። እንግዲህ ይሄ ነው ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን፣ ወይንም ደግሞ አሁን እንግዲህ የውህብያዎቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ። ስለ እንስሳ ምናምን ብሎ ሌላው ሊያወራ ይሞክራል ማለት ነው። ራሱ ይገደላል። በነገራችን ላይ መግደል አይደለም መግደል ኢዚ፣ ለእስልምና ማለት ነው ለሙስሊሞች ቀላል ነገር ነው። አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያን ወይ አይሁድን ወይንም ደግሞ ከእስልምና የወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከዴጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ፣ አስታውሰው አንተም ልክ አንድ ሰው ሊሞት ከደረሰ ሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዕለማዎች አሉ። የእነሱን ንግግር ነው እንደ ማስረጃ ሑጅ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህ፣ ላንተ በጣም ርቦሃል፣ ይደክመሃል፣ አጠገብህ የሰው ስጋ አገኘህ። ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱ ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንንም ሲናገሩ ከምን አንጻር ነው እዛው ሱረቱል ማኢዳ ምዕራፍ አምስት ላይ ማለት ነው። አላሁ ስብሐነው ተዓላ ምን ይላል? ፈመንጡረፊ መክመሶቲን ገይረ ሙተጃኒፊን ሊኢትም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ይስር አድርጎታል። አግር ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይህን የተሻለ ዲናችን ሰፊ ነው እና ማለት ነው። ዝም ብለህ ሙት፣ አይደለም መልካም። እንግዲህ እንደሰማችሁት ከእስልምና የወጣን ሶስት ቀን ብቻ ነው የሚሰጠው፣ ይገደላል። አለ መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል። የሚበላው ካጣ ተፈቅዶለታል። አለ ባይዘ ከእስልምና የወጡትን ከመግደል ጋር በተያዘ ሌላ ልጨምር። በሸሪአ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ስታዝ አዎ ይገደላል። ለምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ካበቃ በኋላ መልሶ እምነቱ እንዲመለስ ይጠየቃል። እንቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ ያድረውበት ከሆነ በሊቃውንቶች ይፈታበታል፣ ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪያችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። እንግዲህ እንደዚህ ነው አስተምሩታቸው። በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው። ከመስጊድ ሲወጡ እና ቲክቶክ ላይ ሲመጡ ደግሞ ለእኛ ምላሽ ለመስጠት ለማለት ስለሚያሸማቅቃቸው ይክዱታል ማለት ነው። ይሸመጥጡታል ማለት ነው። ካፊርን ረድ እያለ በአረብኛ ስላወራ አይ እንስሳ ነው ያለው ይለናል። አላህን የካደን ግደል እያለ አይ ስለ እንስሳ ነው ይለናል። ከዚህ በላይ ቅጥፈት፣ ከዚህ በላይ ውሸት ኬት ይመጣል? ወገኖች እስልምና እንደዚህ ነው። ዛሬ ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ህልውናው በውሸት ላይ የተመሰረተ ነው።